ዛሬ ከእንደዚህ አይነት አሳቃቂ ሁኔታ ይሰውረን ይሰውራችሁ። ቤሩት ሊባኖስ ያላችሁ ወገኖቼ እባካችሁ ትልቅ ጥንቃቄ አድርጉ። ሰውየው እንግዲህ የተናገረውን አረበኛ የምትችሉ ሰምታችኋል። አረበኛ የማትችሉ ደግሞ ምን እንደሆነ እነግራችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋሌ ቲዩብ ቤተሰቦች እንደት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ ይብዛልኝ። እንግዲህ ዛሬ ይዤላችሁ የመጣሁትኝ ከመግቢያ ላይ እንደሰማችሁትኝ በጣም የሚያሳዝን ነው። የአረበኛን የምትችሉ ሰውየው ምን እንዳለ ወይም አረቡ ምን እንዳለ ሰምታችኋል ማለት ነው። ደግሞ አረበኛ የማትችሉ ለመስማት በጣም የሚሰቀጥጥ ነገር ነው። እዚህ ቤሩት ሊባኖስ ውስጥ ሰውየው የተናገረው አድልዬ አካባቢ በሻንጣ የሶስት ሰው ሬሳ ተቆራርጦ በሻንጣ ተገኘ። እና እባካችሁ ከሰው ልጅ የማይጠበቅ ነገር ከሰው ልጅ የማይደረግ ነገር ነው እየተደረገው እና ጥንቃቄ አድርጉ ወገኖች እያለ ነው እና እንግዲህ ይህም ሬሳ የተገኘው የአበሾች ነው፣ የኢትዮጵያውያኖች ሬሳ ነው እና በተለይ በተለይ ወታችሁ የምትሰሩ በቃ ወደ ቤታችሁ ስትመለሱ በጊዜ ለመግባት ሞክሩ። ከብዙ ሰው ጋር ደግሞ ግብብነት አታድርጉ። ምክንያቱም ከብዙ ሰው ጋር ግብብነት ሲኖራችሁ፣ ሁሉም ሰው አንድ አይደለም። ምክንያቱም የሆነ ሰዓት ሊያግዳችሁ ይችላል። እኔ ሁሉም ሰው አይደለም እያልኩ አለውኝም ማለቴ አሉ የሆነ በቃ ተግባብቷችኋቸው ምን ብላችኋቸው መጨረሻ ላይ የሆነ ሰዓት ሊጥሏችሁ ስለሚችሉ እና ትልቅ ጥንቃቄ አድርጉ። ቤሩት ሊባኖስ እንግዲህ ብዙ ዜጎችን የያዘች ሀገር ናት። ባንጋሊሽ አለ፣ አፍሪካኖች አሉ፣ የተለያዩ ሰራተኞች ያሉባት ሀገር ናት እና ትልቅ ጥንቃቄ ማድረግ አለባችሁ። በተለይ ልጅ ያላችሁ ደግሞ ትልቅ ጥንቃቄ አድርጉ። ቤት ተከራይታችሁ እንደዚህ ብላችሁ ስትኖሩ ትልቅ ጥንቃቄ አደርጉ ምክንያቱም ልጆችም እየተሰረቁ ያሉበት ሁኔታ ስለሆነ፣ እኔ በእድመታ ሴትዬ የሴትዬ የሌ ልጆች አሉ። እዚህ ቤት ይመጣሉ እና እኔም መታ ትልቅ ጥንቃቄ አደርጊ። እዚህ ሰፈር ከዝህ ራቅ ብሎ የሁለት ልጆች ተሰረቁ እና በር ሲንኳኳ አንቺ ሮጠች ክፈች ልጆቹ እንዳይከፍቱ ብላ ማስጠንቀቂያ ሰጠች ማለት ነው። እና ልጅም ምጠብቁ። ትልቅ ጥንቃቄ አድርጉ። ልጅም ያላችሁ ልጆቻችሁን በስነ ስርዓት ያዙ ማለት ነው። ምክንያቱም እያፈኑ ብዙ ገንዘብ እየጠየቁ ገንዘቡን ትታችሁት እንትናቸውን ኩላሊታቸውን ምናምን እያወጡ ወደ ሌላ ወደ ውጭ ሀገር እየሸጡ እና ብዙ አይነት ድርጊት እየተፈጠረ ያለበት ሁኔታ ነው። እኛ ደግሞ እኛ የቤት ሰራተኞች ብር አላቸው እኛ በዶላር እንደምንቀበል ስለሚያውቁ ትልቅ በቃ በጣም በቃ ለሰው ልጅ የማይጠበቅ ነገሮችን በቃ ዘግናኝ ሁኔታዎች እየተፈጠሩ ነው። እና ትልቅ ጥንቃቄ አድርጉ። የሆነ እርስ በርስ ጓደኝነት እርስ በርስ ስንበዛዛ እንትን እንላለን ማለት በቃ እንዴት ብዬ ገልጬ ልንገራችሁ? ሁሉም እኔ ጓደኛ ከሁለት ሶስት ያለው እርስ በርሳቸው ሲተማሙ ምናምን ነው ማያቸው። እና እከሌ በከሌ እሷንማ እንደዚህ ነው ማደርጋት፣ በጣም ይጣላሉ። የሆነ ንዴት ላይ ተወርቃላችሁ፣ በቃ ያልተባለ ሁኔታ ውስጥ ያስገባችኋል። እና ብዙ እህቶቻችን ጠፉ አድራሻቸው ምናምን እየተባለ ብዙ ቤተሰብ እየፈለጋቸው እና እነሱ እንግዲህ በየትም እየቀሩ አያሉ አሉ። እና እባካችሁ ትልቅ ጥንቃቄ አደርጉ። እንግዲህ አረቡ ምን እንዳለ? እንግዲህ ይሄ ከሰው ልጅ የማይፈጸም ነገር ይሄ ምን አይነት ድርጊት እንደሆነ አድራሻው ምን እንደሆነ የት እንደሆኑ ገዳይ ማን እንደሆነ ሟቾች ማን እንደሆኑ እንግዲህ የሚያውቁት ነገር የለም። በጣም የሚያስጸይፍ እና የሚያሳዝን በቃ በሀገራችን እንደምትሰሙት ነው ያለው ሁኔታ። በቃ አሳቃቂ ሁኔታ ነው። ደግሞ ከሀገራችን ወጥተን በሰው ሀገርም እንደዚህ አሳቃቂ ሁኔታ እየተፈጸሙ ነው ያሉት ማለት ነው። በዘረኝነት ይሁን በምን ይሁን እኛ እንግዲህ እዚህ ሰው ሀገር የመጣ ነው ለመስራት ለመለወጥ ነው እንጂ ዘረኝነት ምናምን እኛ እኔ ዘረኝነት ምናምን እዚህ ስደት ላይ ነው ማቀው የእህል ዘር ነው ዘር ሲባሉ ሲባል አባቶቻችን ቤተሰቦቻችን እኔ ዘራ እንጭልኝ ዘር አልቆብኛል እንደዛ ሲባል ነው ማቀው እንጂ የሰውን ዘር የአዳምና የሔዋን ዘር እንደሆነ ብቻ ነው ማቀው ማለት ነው። እና ሰው ሀገር ሆናችሁ ራሱ ተከባበሩ። በቃ ኢትዮጵያዊን ለኢትዮጵያ የሆነን እንዴት ነው አሁን የሆነ ፕሮግራም እንኳን ሲኖረ እንዴት ነው ስብስብ የምንለው? በአንድ እንትን ተከበል በአንድ ባንዲራ በአንድ ባንዲራ ተከበ- ኢትዮጵያን የምትገልጽ ባንዲራ ባንድ ተከበል ነው በቃ ደምቀን የምንታየው። ስለዚህ ኢትዮጵያንነታችንን በቃ ምክንያቱም እኛ ላናደርግም እንችላለን ግን ከሌላ ዜጋ ጋር መግባባት የለብንም። በቃ አድራሻውን ላታውቁ ትችላላችሁ። በቃ ትልቅ ጥንቃቄ ማድረግ አለባችሁ። ወታችሁ ስራችሁን በጊዜ መግባት አለባችሁ። ቢያንስ በቃ አሁን ላይ ደግሞ ሰዓት ምናምን ወደኋላ ወደፊት የሚልበት ጊዜ ስለሆነ ቶሎ ሳይጨልምባችሁ ወደ ቤታችሁ መግባት አለባችሁ። እና ይህን ጥንቃቄ አድርጉ። ደግሞ እንደዚህ አይነት ነገሮችን ሸር እያረጋችሁ ለብዙ እህቶች እንዲደርስ አድርጉ። በቃ ተመላላሽ የምትሰሩ ትልቅ ጥንቃቄ ማድረግ አለባችሁ። እንትን ላይ ባስ ላይ ስወጡ፣ ስወርዱ፣ ስወጡ በቃ ትልቅ ትኩረት ማድረግ አለባችሁ ለምታደርጉት ነገር ብዙ አይነት ድርጊቶች በቃ የማይባሉ ነገሮች እዚህ ያሉ ዜጎች ራሱ ሊፈጽሙባችሁ ይችላሉ። ምሳሌ ሰርታችሁ እናንተ ወይ አምናችሁ ለአረቦች ያላችሁን ነገር ታወሩ ይሆናል በዛን ሰዓት በቃ እንደዚህ አይነት ድርጊት ሊፈጸም ይችላል። ምንም ምንም ብታምኑ ሰው የሆነ ሰዓት ሊሳሳት ሰው የሆነ ሰዓት ሊተዋችሁ ስለሚችል ሰው ለሰው ልጅ አስፈላጊ ነው። በእርግጥ ማለት ነው። በእርግጥ ሰው ለሰው መድኃኒቱ ነው። ግን አንዳንድ ጊዜ ደግሞ እምነት ገደል ይወስደናል። እምነታችን አልታሰበ ቦታ ውስጥ ያስገባናል። ሁሉም ሰው አንድ አይደለም እና ሁለት ወይም የአንድ በቃ ጓደኛ ራሴ የምትሉት ሰው አንድ ወይም ሁለት ካላችሁ በቂ ነው። ምንም ከዛን ውጭ ምንም አስፈላጊ አይደለም። ምክንያቱም ጓደኛ ስታበዙ አልሽ ባልሽ ነው የሚመጣው። በዛን ሰዓት አልታሰበ ሁኔታ ውስጥ ትገባላችሁ ብዙ ነገሮች የሚፈጸሙበት ድርጊት ሊኖር ይችላል እና በእንደዚህ አይነት ነገሮች ራሳችንን እንትን ማድረግ አለብን። ራሳችን ለራሳችን ቦታ መስጠት አለብን። ብዙ የሚፈልገን ቤተሰብ አለ፣ ብዙ የሚጠብቀን ቤተሰብ አለ እና ያላችሁ ሞታችሁ እንኳን የት ትሙቱ አትሙት እንኳን ሳይታወቅ እንኳን ቤተሰብ ዛሬ ትመጣለች ነገ ትመጣለች እያለ ልጅ ነገ ትመጣለች ዛሬ ትመጣለች እያለ በጉጉት እየጠበቀ እናንተ ግን የትም ቀርታችኋል ማለት ነው። እና በጣም የሚያሳዝን ድርጊት ነው፣ ከሰው ልጅ የማይፈጸም ነገር። የዛሬ ሶስት አራት ዓመት አካባቢም እንደዚሁ በሻንጣ የአንድ ኢትዮጵያን ሬሳ ተገኝቷል ተቀረጣጥፎ እና ብዙ የሚዘገንን በቃ፣ እኔ እንጃ ብቻ ምን አይነት ጭካኔ እንደሆነ አላውቅም። የእውነት ለሰው ልጅ እኔ እንደዚህ አይነት ጭካኔ አለ? ግን ምን አይነት ብንሆን ነው እንደዚህ ግን የምንጨክ ነው? የእውነት በስመ አብ፣ የሚገርም ነገር ነው። እና ፈጣሪ ይሰውረን። የእውነት በጣም የሚያስጠላ ነገር ነው። ከእንደዚህ አይነት ነገር ፈጣሪ ይሰውረን ብቻ ነው። እና ሁላችሁም ጸሎት አድርጉ። ለምታደርጉት ነገር ስትወጡ ስትገቡ ትኩረት አድርጉ። ለምታደርጓቸው ኮንትራትም ሆናችሁ፣ ቆሻሻ ስትጥሉ በጊዜ ጣሉ። እንደገና ቤት ውስጥ ሆናችሁ የማታቁስ ሰው ከመጣ ቤት አትክፈቱ። መስመር ዳር የሆናችሁ ኮንዶሚኒየም ያላችሁ፣ በቃ ጥንቃቄ አድርጉ። ሴትዮ የለችም የለችም፣ መዳም የለችም የለችም፣ በቃ አልከፍትም። በቃ ምክንያቱም አንዳንድ በተለይ ሀብታም ቤት ስትሰሩ እንትን ይላችኋል ልክ አሰሪያችሁ ስወጣ ያውና በቃ ይህና አንጭሊ ብላ ነው ብለው እነሱን አወጣጧን አይተው ወደ እናንተ ሊመጡ ይችላሉ። እና ትኩረት አድርጎ ለማንም ቤት መጀመሪያ አሰሪያችሁን ጠይቃችሁ ነው የሆነ ነገር ማድረግ ያለባችሁ። ብዙ አሉ፣ ብዙ ድርጊቶች የሚፈጸሙ አሉ። እኛ አንዳንድ ሶሻል ሚዲያ የሚወጡ ናቸው እንዲ የሚያይወጡ ብዙ ድርጊቶች አሉ እና እህቶቼ ጥንቃቄ አድርጉ። ይህን ቪዲዮን ለብዙዎች ሸራ አድርጉ ማለት ነው። መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ። ባይ ባይ